አሰላም አሰላሙ አሌይኩም ረህመቱላ በረካቱ የተከበራችሁ ተወደዳችው እንደት እንደሁ? ሰላም ናችሁ? በያላችሁበት ሰላ ሁ። ዛሬ በአዲስ ቪዲዮ መጥቻለ። ምንድው መስራችው? ቪዲዮን ከወደዳችሁ ላይ ሰብስክራማረጋችሁ እንዳትረሱ። ዛሬ መታወት እስክሎብ አሰራር ነው። ስክሎብ ማለት አጥንት የለለው ብሩስት ማለት ማለትነውበዚህ ማለት ነውእና ይህን አሁን በሎሚ አጠቢ ዋለሁኝ እመተ አሳሷዋለው ቀጠቅጠዋለሁ ማለት ነው። ግን የእሱን ቅንትን እንዴት አድርገን እንደምንሰራ በቀላሉ እቃ ሳና በዛ እንዴት አድርገን እንደምንሰራ አሳያችኋለሁ ማለት ነው። እኔ የምጠቀመው እዚህ ቱም አለኝ የነጭ ሽንኩርት ደቆት፣ እዚህ ደግሞ ኮዝ ብር አለኝ፣ እዚህ ሰባ ባህረት አለኝ፣ እዚህ ጨዋ አለኝ፣ እዚህ ፍልፍል አሶዳ አለኝ፣ ነሻ ወተት ደቆት፣ እንቁላልና ሎሚ ነው ማለት ነው። አሁን መጀመሪያ እንቁላሉ እናደርጋለን ማለት ነው። ሹርዶች እንቁላሌን አድርጌ ያለሁኝ ወተትን አረጋለሁኝ። እናንተ ወተት ከሌላችሁ ለበን መጠቀም ትችላላችሁ። ለበን ከሌላችሁ ዘባዲ፣ ዘባዲ ከሌለ ውሃ፣ ውሃ ብቻ ማለት ነው። እዚህ ዴቆቴን አረጋለሁ። አንዴ ማንኪያ ከግማሽ ነው ዴቆቴ አረኩት፣ በዚህች ማንኪያ ማለት ነው። ሩዝ በምንበላበት አሁን ደግሞ ነሻ አረጋለሁ። ነሻና ዴቆቱ ክሪስፒ እንዲያረገው ነው። እኔ የምሰራው በለቅሱማት ነው። ለቅሱማት ምን እንዲሆን ታውቃላችሁ? የዳቦ እንትን ዳቦውን አድርቀን ማለት ነው። አንዴ ከግማሽ ነሻ አረኩኝ። እሺ አሁን ደሞ ነጭ ሽንኩርት ቦደራ፣ ዝንጅቢል ቦደራ፣ ቀይ ሽንኩርት ቦደራ። እነዚህ ሶስት ነው የምናደርገው። ይሄ ነው የሚያጣፍጠው ዋናው ግብአት ማለት ነው። ነጭ ሽንኩርት አደረኩኝ። ዝንጅቢል እና ቀይ ሽንኩርት ጎደራ ይሄን የሚያጣፍጠው በብዛት ማለት ነው። ኩዝበራ ማረግም አለ ማረግም ትችላላችሁ። እኔ ግን ይወዳሉ፣ ኩዝበራ ጣዕም ስለሚሰጠው በዚ፣ አንድ ማንኪያ አረጋለሁ ማለት ነው። የተፈጨ ድንብላል ቅጠል ማለት ነው። እሺ አንድ ደግሞ ሰባ በሀራት አደርጋለሁ። ትንሽዬ ነው ሰባ በሀራት የማደርገው፣ ሳይበዛ ለጣዕም በዚህ ግማሽ ላስወ አደርጋለሁኝ። ፍላስወዶ በሻይ ማንኪያ አንድ፣ ጨውም እንደዛው አንድ የሻይ ማንኪያ ጨው። አሁን ይሄን እናዋህደዋለን። እዛ ደግሞ ሎሚ ሁለት ማንኪያ ሎሚ እንደዚህ አድርገን በደንብ አርገን እንመታዋለን። ያው ስታማስሉት ትንሽ ነሻው ያስቸግራቸዋል። እሺ ደቼ እንደዚህ አርገን ካዋሃድን በኋላ ከዛ አሁን ተዋህዷን እንደዚህ አሁን ዶሮዋችንን እንመታለን። እንዴት አድርገን ነው የምንመታው? አሳያችኋለሁ እሱ እኔ ቀለል ባለ ነገር ነው የምሰራው። እቃ በዛም አያቸው፣ እቃ በዛ አንዳንዶች የሚያረጋሉ መስላቸው። ዴቆት ቅመም ያረጉና ከአንድ ሰሀን ያረጋሉ። የዳቦ ዴቆትን ደግሞ ከአንድ ሰሀን ያረጉና መጀመሪያ ዴቆቱን፣ ዶሮን ከዴቆቱ፣ ከዛ መልሰው ከእንቁላሉ፣ ከዛ መልሰው ከለቅሱ ማጥ ነው የሚያረጉት። እንደዛ እኔ አላደርግም። መክተፊያ መጣለሁ እንደዛ ኩታኩቲ በዛ መጨረሻ ላይም ደግሞ በፎረን ውስጥ ስትደሉት ቆንጆ አይሆንም። አሁን ይሄ በፎረን ውስጥ ነው የምጠቀመው። በዛይት አንጠብስም እኛ። ስለዚህ በዘይት የሚል ደግሞ የማይጠበስ ደግሞ እንደዚህ ሀጋቸነ መጠቀም እንደነ ማለት ነው። እሺ አሁን ዶሯችንን እንደበድበዋለን እንደዚህ አድርገን እንድታያችሁ እንደዚህ አድርገን እንደዚህ እናሳሰዋለን። አዛ ሁለት አይነት ነው ይሄ መምቻው ሁለት አይነት ነው። በዚህ መጀመሪያ ትመታላችሁ፣ በኋላ ደግሞ በዚህ ትመታታ ትመታላችሁ። መጀመሪያ በዚህ እንደዚህ እንመታዋለን። አዛ ደግሞ በዚህ የምመታው ለምንድን ነው? ሽንቁር ሽንቁር እንዲሰራለት እንትኑን እንዲወስድ የቀመምኩትን የቀመሙን ጣዕም እንዲወስድ ማለት ነው። አያችሁት ይህ ሽንቁር ሽንቁር እንዴት እንዲያበጀ አሁን እንደዚህ ከመታወት በኋላ ያነሳውኝ እዚህ ላይ ይጨምራሉ ማለት ነው። ወይም እንደምትመለከቱት የውሃቸው ግራም ፌስታ ላይ ስለሚላከት ማለት ነው። እንደዚህ አድርገን እንደላዋለን ማለት ነው። አሁን እንደዚህ አድርጌ ለስር ደቂቃ ተዋለሁኝ እንዲወስድ ጣዕሙን ማለት ነው። አዛ በለቁሱ ማጥ ብቻ ነው ማደርገው በቃ ከዚህ አውጥቼ ከለቁሱ ማጥ አዛ ትንሽ የዘይዘይቱን ዘይቱን አድርጌ ፎሮን ውስጥ ዶሎዋለሁ ማለት ነው። መብላት ሲፈልጉ ማለት ነው። አሁን እኔ ሰርች ላስቀምጥ ነው ላሳያችሁ እንዴት አድርጋችሁ እንደምትሰሩ ሌላኛውንም እንደዚህ አድርገን እንመተዋለን ማለት ነው። ያው ቪዲዮ እንዳይረዝምባቸው ያው እየቆራረጥኩ ነው ማሳያችሁ ማለት ነው። ሌላኛውንም እንደዚህ አድርጌ መተቸዋለሁኝ ማለት ነው። እንደዚህ አደርጋለሁኝ ይሄኛውንም እንደዚህ ነው። በቃ ቀለል ባለ በዚህ መልኩ ሱር በጣም የሚጣፍጠው ይሄ የውጭ አስነቃን ራሱ ይሁን ይኮን ከውጭ አይመጡም እንደዚህ አርገ መስራት ከጀመርኩ በኋላ ማለት ነው። ይሄ ራስ የፈጠራ ነው። በፊት ግን እንዲያልኳቸው ከአንድ ሳህን ነጭ ዱቄት ቅማም ጋር ይደረጋል። ከአንድ ሳህን ደግሞ እንቁላል ይመታና ይደረጋል። ከአንድ ሳህን ደግሞ የዳቦ ዱቄት የተፈጨ ይደረግና እዛ እዛ እያጠቀስኩ ነበር የምሰራውና ሲበሉት ደረቀ ምን አለ ምንትስ ያለ ነው የሚሉት ሳስበው በቃ ዴቆት ዴቆት የገባበት ነገር መጠበስ አለበት የማለት ሀሳብ መጣልኝ፣ ማለት ነው። ስለዚህ ለቁሱ ማጥ ግን እንደዚህ አድርጌ ከሰራሁኝ በኋላ ከለቁሱ ማጡ ከዲያበው ዴቆት ማለት ነው። እንደዛ ካረኩ በኋላ ካላስ በፎረንስ አደረገው በጣም ቆንጆ ነው እያሉ መጡ። በቃ አሁን በኋላ እኮ በቃ ቤት ውስጥ ነው የሚሰራው። ምን ምሳይ ይሰራ ከተባለ ይሄ ነው በቃ። ይሄ በቃ ነጋኛ ቤት የሚሰራው እና እንደዚህ ያደረጋችሁ ስሩና ብሉ። እሺ። ሶስተኛውንም እንደዚህ አርጌ መትቼዋለሁ። በነገራችን ላይ አንድ ኪሎ ነው። ትላልቅ ከሆነ ያው ሶስት ብቻ ነው እነሱ ነሱ ያሉ ከሆነ ብዙ ነው። ግን አንድ ኪሎ ነው። ይሄ ያው ትላልቅ ስለሆነ እንዳያችሁ ሶስት ብቻ ነው። ሶስቱ መትቼዋለሁኝ እንደዚህ አርጌ እተዋለሁኝ፣ ቀመሙ እንዲጠጣ። ስለዚያ ደግሞ የዳቦዬን ደቆት አዘጋጃለሁኝ ማለት ነው። ደረቅ ዳቦ አለኝ፣ አደረኩት። እሱን እፈጫለሁ። እንዴት አርገሽ ነው ዳቦ ምን አይነት ነው ካላችሁ፣ እኔ የማደርቀው ዳቦ ይሄ ነው። ጦስት ነው። የዚህና የዚህ አልበላ ሲል እንደዚህ፣ አሁን አራት ቀን ሁኖ ውጭ ከተቀመጠ ይሄ አሁን ይደረቃል። ይሄም እንደዛ። ይሄ ሳሞሌ ነው። አራት ቀን ውጭ ከተቀመጠ ይሰጣል። ይሄ ይሄን አሰጠዋለሁ ያደረኩት ሌላ አለኝ። እንደዚህ ጀምር ጀምሮች እንደዚህ ጀምር ጀምሮችን አሰጣቸዋለሁ ማለት ነው። በስን እያደርጌ አሰጣቸዋለሁ። እንዴት አርገሽ ነው የምታሰጪው ካላችሁ ደግሞ አሳያቸዋለሁ። ይኸውላችሁ፣ ይሄ አሁን ሳንድዊች ስሰራላችሁ ይሄ ጫፍጫፉን አይፈልጉትም። ጫፍጫፉን ስለማይወዱት እንደዚህ ቆራርጬ ጫፍጫፉን እንደዚህ አሰጠዋለሁ። ይሄ ደግሞ የመጨረሻው ደሞ ከላይና ከታይ እንደዚህ አንድ ያለ ሁለት ባጠቃላይ ማለት ነው። እሱንም ስለማይበሉት እንደዚህ አሰጠዋለሁ ማለት ነው። አሁን ይሄንም ፈታ ፍቻ እሰጠዋለሁኝ ሌላም ያደረግኩታለኝ እሱን አሁን እፈጫለሁ ማለት ነው። ስለዚህ ከፈጫወት በኋላ ከፈጫወት በኋላ ኸላስ ዶሮዬን አጠቅስበታለሁ ማለት ነው። ያችሁ በጣም ቀላል ነው። በጣም ቀላል እና እንዳልኳችሁ ሌላ ነበረኝ ያደረግኩት ያልኳችሁ፣ በፌስታል አድርጌው ነበርና አሁን ዘረገፍኩት። ይሄ ሳሞሌ ነው እንደምታዩት፣ ይሄ ሳሞሌ ነው። ለዛ ልበላ ያለ ሳሞሌ አልበላ ያሉትን ሳሞሌ እንደዚህ አደርገዋለሁ። ሳሙና ላይ ደግሞ በእጃችን እንደት ስታረጉት አይችልም ተራፈራ ማለት ነው። በዚህ ነው መፈጫው ነው በሽን ትርኩ መፍጫ እንደዚህ ቆጥርና ፈጨዋለሁ ማለት ነው። ሁሉንም አይደለም በየተራ ነው መፈጫው። እሺ ውዶች፣ እንደዚህ እያረፍ እየፈጫሁኝ ያው ቪዲዮ እንዳይረዝም ነው። ለባክ እንደዚህ እየፈጫዋለሁኝ አሁን እዚህ ላይ አጠቅሳለሁኝ ማለት ነው። ዳቦ ወይ እንትን ዶሮ ወይን አሳያችሁ እንዴት እንደምታጠቅሱ ታውቃላችሁ፣ የሚባለው ይሄ የሚባለው ስሙ ስክሎብ ነው። ስክሎብ ለምንድነው ስክሎብ የተባለው? አጥንት የለውም። አጥንት ያለው ብሩስት ይባላል፣ ብሩስት ይሉታል። ይህ ግን አጥንት የሌለው ግን ስክሎብ ነው፣ ስሙ ስክሎብ ነው የሚሉት። እና የስክሎባችን አሰራር ይህን ይመስላል ማለት ነው። አሁን ላሳያችሁ ዶሮዋችሁ እንዴት አድርጋችሁ እንደምትነክሩ እሺ። እዚህ ስን እያስቀምጫለሁ። አሁን እንደዚህ አድርጋችሁ ታወጣላችሁ አንዱን ማለት ነው። እንደዚህ አርጋችሁ እንደዚህ ካረጋችሁ በኋላ እንደዚህ ታለብሱታ አላችሁ ማለት ነው። እንደዚህ ጫን ጫን ትሉታላችሁ። በደንብ ለቁስ ማጥን እንዲወስድ ማለት ነው። እርግጠኛ ነኝ ቪዲዮን ትወድታላችሁ። ቀለል ያለ አሰራር ነው ይሄ እንደምትወድት ተስፋ አደርጋለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታትን። ከመጨረሻው ተከታተሉ። ላይክ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደል ምልክቷን አጥቁሯት በየእለቱ የምለቀው ቪዲዮ እንዲደርሳችሁ ማለት ነው። ብዙ ነገሮች የማታውቋችኋላችሁ እናንተ ዕቃ ይበዛባችኋል እንደዚህ አይነት ስትሰሩና በቀላሉ የሚጣፍጥ አድርጋችሁ እንዴት አድርጋችሁ እንደምትሰሩ እንደዚህ አሳያችኋለሁ ማለት ነው። በቃ ዋያችሁት እዛ እንደዚህ እንገለብጠውና ደግሞ እንደዚህ በላይኛ በታችኛ ያለውንም እንደዚው መረግና ጫን ጫን እንለዋለን ማለት ነው። እንደዚህ አድርጌ እኔ አስቀምጣለሁ። በፈለጉ ሰዓት አውጥቼ መስራት ብቻ ነው። አያችሁ እና ቀለል ያለ ነው። ስሩት። ላይክ ሰብስክራይብ ሼር ማድረጋችሁ እንዲያተረሱ ወዳችኋለሁ። ባይ ባይ! ቻው ቻው!